መጪውን የትንሣኤ በዓል ምክንያት በማድረግ የአዲስ አበባ ከተማ አስተዳደር በአራቱ ማቅጣጫ በርካታ ተግባራቶችን እያከናወነ ይገኛል። ከእነዚህ ተግባራቶች መካከል የንግድ ማዕከላት ለማህበረሰቡ ቅርብ በሆኑ አካባቢዎች እየከፈተ ይገኛል። ማህበራትን እንዲሁም የእሁድ ገበያዎችን በየህብረተሰቡ በያሉበት አቅራቢያ እየከፈተ ይገኛል። ከባለፈው የትንሣኤ በዓል ወቅት ወይም ከባለፉት የበዓል ወቅቶች አንጻር የአሁኑ የበዓል የገበያ ሁኔታ ምን ይመስላል ስንል ተዘዋውረን በገበያዎች ምልከታ አድርገናል። በጣም በጣም በጣም ደስ የሚል በጣም እንዴ ተወደደ እንላለን፣ በጣም አልተወደደም። በጣም ቆንጆ ቲማቲም ብትል፣ ሽጉርት ብትል፣ አሁን ጠጅ ልገዛ ነው። በጣም ቆንጆ ሁሉንም ለመመልከት ሞክር ያለው ራሴ አሁን ስለምገዛም ስለምሰራም ጭምር፣ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም፣ ቃሪያዎችን ከሌላ ቦታ ያለነ የገበያን በንጽጽር አምጥቼ አይቻለው። ለምሳሌ ከአንድ ቦታ ላይ እስከ 20 ብር 30 ብር ልዩነት፣ ከአንድ ኪሎ ደግሞ እስከ 10 ብር 5 ብር ልዩነት በአንድ ኪሎ ላይ አምስት ብር አይደለም አንድ ብር ራሱ ትልቅ ነገር ነው። እና በተለይ በ2017 ይሄ የትንሳኤ በዓልን ምክንያት በማድረግ እንደዚህ አይነት ባዛሮች መዘጋጀታቸው ይሄ መካከለኛ ገቢ ላለን ሰዎች ጥሩ ነው ብዬ አስባለሁ። ባለፈውና አሁን አይገናኝም። አሁን በጣም በተተማ ጣጣን ነው ያለው። እግዚአብሔር ይመስገን። ቲማቲም ሽጉርት ሁሉ ገዝቻለሁ፣ መከለሻ የቀረ ነገር የለም። እዛስ በዛ ይኸውልህ፣ ሞልቶ ማዳበሪያ ሁሉ ገዝቻለሁ። እግዚአብሔር ይመስገን፣ በጣም ርካሽ ነው። በጣም በጣም ከአምና ዘንድሮ ይቀንሳል። ዋጋ ውርዶ ነው እየሰራናል እየሸጥናል ነው ማለት። ለምን ህብረተሰብ እንድጠቀም፣ ለህብረተሰብ ብለን ነው እየሰራናል እና ሽንኩርት 55 ብር፣ ዝንጅብል 150 ብር፣ ድንች 40 35ም ያው ጎመንም እስከ 40 45 ቲማቲም እስከ 50 45 ነው እየሸጥናለን። ሁለት አይነት ቅቤዎች አሉ፣ ማርም አለ፣ ብርዝ አለ፣ ጠጅ አለ። በቃ እነሱን ይዘን ተገኝተናል። ሱቃችን በታች እዚህ ቀንሰ ነው እየሸጥን ያለ ነው። መቁላያ መከለሻ ሚጥሚጣ በአሉ ነው የተመለከተ የሻይ ቅመም፣ የክትፎ ቅመም፣ የዳቦ ቅመም፣ የሰላጣ ቅመም፣ የሩዝ ቅመም ዋቴቨር ወደ 68 አይነት ቅመሞች ይዣለሁ። ኮረሪማ በተለየውም በጣም ውድ ነው። ትንሹ መቶ አምሳ ብር ናል ከመቶ ሃምሳ ብር እስከ ዘጠኝ መቶ ብር አለ ሌሎቹ ቅመም ከመቶ ብር እስከ መቶ ሃምሳ ብር እስከ አራት እስከ ሶስት መቶ ብር አለ። ባልትና እንዲሁም የተለያዩ የሽንኩርት አይነት ውጤቶች በዚህ የገበያ ማዕከል ላይ ቀርበዋል። በፒያሳ እየተካሄደ በሚገኘው ባዛር ላይ በአጠቃላይ ማህበረሰቡ ሕጋዊ የሆነ የንግድ ስርዓት እንደ አስፈላጊነቱ አግኝቶ እየገዛ እየሸመተ ወደ ቤቱ የተመለሰበት፣ በአቅራቢያቸው ደግሞ የሚፈልጉት ምርት አግኝተው እየተመለሱ ይገኛሉ። ነጋዴው ሕብረተሰብ በዓላትን አስታኮ የሚጨምረውን ጭማሪ ራሱ እንዲገታ አድርጎታል። ሁለተኛ ህብረተሰቡ ደግሞ በትንሽ ገንዘብ ጥሩ ምርት አግኝቶ በአካባቢው ለመጠቀምም አስችሎታል። ስለዚህ ይሄ ነገር በጣም የሚበረታታና ወደፊትም ራሱ ቢቀጥል ጥሩ ነው ብዬ አስባለሁ። ወጣ ብለን እዚህ መጥተን ስንገዛ እስኪ ተሸካሚ የለ ታክሲ የለ መጓተት የለ በጣም ተመስገን። ለእኛ በጣም ቆንጆ ነው፣ ብዙ ስሜት ይፈጥራል። ለምን መሰለኝ አንደኛ ሩቅ ሄዱ አይገዙ፣ ከስራ ወደ ቤታቸው ሲሄዱ ከዚሁ ገዝቶ ይሄዳሉ። በቃ እንዳለ ያልቀረበ ነገር የለም። ያሉ ነገር እንዳለ ገዛቸው ሸማምተው ይሄዳሉ። ይሄ ባዛር የተጀመረው በአራት ነው፣ እስከ 11 ይቆያል። በየቀኑ ግብይቶች አሉ። ከፍራፍሬ ምርት ጋር ተያይዘው ወደ 213 ኩምታል በየቀኑ ግብይት ይኖራል። ቅቤና የቅቤ አስተዋጽኦዎች ወደ 12 ኩምታል በቀን ይቀርባል። ይሄ ህብረተሰቡ በአቅራባው በተመጣጣኝ ዋጋ እያቀረብንና ግብይት እየተፈጸመ ነው ያለው። ውጤታማ የሆነ ክትትልና ድጋፍ ተደርጎ ለማህበረሰቡ መድረስ ያለበት ምርት በጊዜው በወቅቱ እንዲደርስ፣ ቀጣዮቹ ቀናት ላይ ደግሞ የምርቶቹ ጥራታቸውን ደረጃቸውን የጠበቁ እንዲሆኑ ክትትልና ድጋፎች ይጠናከራሉ ነው የተባለው። ህብረተሰቡ በቅናሽ ዋጋ አካባቢው ላይ ምርቶችን እንዲያገኝ ምቹ ሁኔታ ለመፍጠር ነው። ይህንም አንደኛው የህገወጥ ነጋዴዎች በዓልን አስታኮ ዋጋ የሚጨምሩ ያሉትን ነጋዴዎች እነሱን የመከላከል ስራና ህብረተሰቡ በአቅራቢያው ደግሞ በቅናሽ ዋጋ በተመጣጣኝ ዋጋ ወቅቱን በሚመጥን ዋጋ ግብይት እንዲፈጽምና በዓሉ በተረጋጋ ሁኔታ እንዲያልፍ የሚችሉ ሁኔታዎች እየፈጠርን ነው የምንገኘው ማለት ነው።